ሴት ሴት ነሽ? ወንድ ነሽ ሴት ነሽ? በምን አወቅሽ? ምን የሆነ ነገር የሆነ ነገር ነው። በቃ ምን ምን የሆነ ነገር ምን የሆነ ነገር የሆነ ነገር የሆነ ነገር ምን ሆነ በሆነ ነገር ነው ያወቅሽው። በሆነ ነገር ነው ያወቅሽው። ጥሩ፣ እኔም ወንድም ሆነን በሆነ ነገር ነው ያወቅሽው። እርግጥ ልክ ነሽ። ጥሩ፣ ለሚዲያ የሚመጥን መልስ ነው። እሺ፣ አሁን እንዴ አክፍልሽ እንዴ? እኔ እኮ ትምህርት ቤት አልገባሁም። ልደትሽ መች ነው የተከበረው? ተከበረው መስከረም አስራ ሰባት የመስቀል ቀን እና ደመራ በራችሁ ብስዋ ወልፍ የተከፈተልሽ ማትረሽው ዘፈን ማነዬ ማነዋ ወርቅ አልማስ ፍቅርዬ የሚለውን ዘፈን እኔ ለልደትሽ እንደተከፈተ ሰምቼ ነበረ አረ ፍቅርዬ አልተከፈተ እንዴ የአብዱኪያ ፍቅርዬ ወይ ወይ እኔ አለ ወይ ወይ እኔ ነፍቅህ አለ አንከረኝ ሞይ

አይ በጥፊ ተመትቼ ነው። እሺ እኔናል። በጣም ጥሩ ሌላስ፣ ሙዚቃ የማን ትያለሽ ብሎ ከምበድ ልጅ ጋር ነበረኝ ቀጠሩ። ታዲያ ምን ያደርጋል፣ መጣው ተናደ

በጣም የሚገርም ነው ግን ያው የአንቺን የመሸምደድ ችሎታ በጣም አደንቃለው። ነገር ግን እንደዚህ አይነት ሙዚቃዎች ለሕፃናት ምንም ጥቅም የላቸውም እንኳን ለሕፃናት ለወጣቱም እየተመረጠ ቢሆን ጥሩ ነው። በሚቀጥለው ለአንቺ እድሜ የሚመጥን ቆንጆ ሙዚቃ አስጠንተውሽ ሪከርድ ሰብረሽ በአዲስ ቀሚስ እንደምንገናኝ ተስፋ እንዴ። ነው ሱቅ ብትከፍቺ ምን ምን ትሸጫለሽ? እንዶኒ ምናምን ምናምን። በአሁኑ ሰዓት አትራፊው ምን ይመስልሻል? ሱቅ ላይ ሚያተርፉ ሚያተርፈው አብዱ የእናንተ ሰፈር አብዱ ሰፈር ዱቤ ይሰጣችኋል። አብዱ ዱቤ ዱይ በጣም የምትወጁ ምግብ ምንድን ነው? ፓስታ ፍቅር ምስሩን አምጪልኝ እቴቴ ይወጥሮም ምስሮጥን አያቷ በጣም አጣፍጠው ስለሚሰሩት እቴቴ ወጥ ነው የሚባለው እነሱ ቤት። ምስርወጥ አይባልም ነውር ነው። ምስርወጥ ይባላል አይባል። ምን ወጥ ነው የሚባለው? እቴቴ ወጥ ነው የሚባለው። በቃ አሰማ። የት ስትሄጂ ነው ከንፈርሽን የምትቀቢው? እንዴ ይሄ እኮ ቻፒስቲክ አይደለም እ ባዝሊን ነው ባዝሊን ነው። ቻፒስቲክ የምትቀቢው የት ስትሄጂ ነው? እንዴ አንተ ጋር ነው። ፀጉርሽ ግን የት ሄዶ ነው እንደዚህ ሆኖ የቁስል በቁስል ሆኖብኝ፣ መላቀቅ ነው ያለበት። እሺ ከዛ ተምናቴት የቀብተው ተጣለ ማለት ነው። በምን በቶንዶስ ነው? ቶንዶስ ምንድን ነው? ዝዝ የሚለው አይደለም ያሴም እንጂ አሃ፣ ምንቴ እኮ በስልኩ አሳየችኝ። ምን አንተ ሙች ምን ዛሬ ጋሪየር። አሁን እንቆቅልሽ ልጠይቅሽ ነው በሯን ዘግታ የምታጨበጭብ ሽሮ። በትክክል ተመልሷል። አይኗን ተኩላ ገበያ የምትወጣ በቀላ። መለሳቱ ብሎ የጠራ አባቴ ነው። አባት ማን ነው? መለሰ አዎ። ምን እንዴ ልታስኪጂ ነው እንዴ? መለሰ መለሰ፣ ምትኩ ምትኩ፣ ፈረደ። እዚህ ድረስ ነው የማውቀው። የአንቺስ ያሬድ፣ ያሬድማ ያሬድ ገብረ ስላሴ ገብረ ስላሴ ማ እንደ ገብረ ማርያም ማ ገብረ ማርያም ማ መራጭ አድጉ